ባንም ይዛ ወደ ቤተሰብ ለመሄድ ተነስታ ነበረ። ያው ልዑል ጠዋት ደውላለች ስለነበረ አላስችል ብሎት እየሮጠ ሄዶ እንግዲህ ሄሊንም አምጥቶ መልሷታል ማለት ነው። ሁብዬም እንግዲህ በቃኝ፣ ትናንትና ስለምነው ነበረ ተፈለገ፣ የፈለገውን ሴት አግብቶ ይኑርበት፣ ቤቴ ቤቴ ስለነበረው ትችል ወጥቻለሁኝ ብላለች እንግዲህ ናሂ ዛሬ በጣም ተጸጽቻለሁ፣ ሁብዬ እኮ በጣም ወዳት፣ ሚስቴ ናት፣ ህይወቴ ናት፣ ተጎርታብኛለች እና ይቅርታ ማለት እፈልጋለሁኝ፣ ልቧን ሰብሬዋለሁ ብሏል። ማለት ነው እንግዲህ እያለቀሰ ይገኛል። ለምን ተዋችኋት ስትሄድ እያለ እንግዲህ ልዑልንም ሲናገረው ነበረ። ልዑልን መልስ ሰጥቶታል ማለት ነው። እኔ ከሁብዬ ጋር ስታየኝ አንተ ትደነፋለክ። ስለዚህ እኔ መላድርግ ብሏል ማለት ነው። እንግዲህ ነገሮች ወደ መቋጨት ደርሰዋል። ናሂ በጣም የተጸጸተ ይመስላል። አሁን ላይ ሰሞኑን ስትለመን የነበረው ስትደነፋ የነበረው ቆርጣ አትሄድም ብለክ ነበረ። የእጅ ክን አግኝተካል ማለት ፈልጋለሁ፣ ግን ያው ክፉ ባንናገር ደስ ይለኛል፣ ከኔም ጨምሮ ሰላም ተነስተልኝ፣ እንዴት አላችሁ? እቴጂቱ ቤተሰቦቼ ሰላማችሁ ይብዛት። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች መጣችሁ በቀናነት ስለምታበረታትኝ ከልብ አመሰግናለሁ። ወጥቶ ከመቅረት ከድንገተኛ ሞት ጣሪያ ማርያም ይሰውራችሁ። እንግዲህ ሰሞኑን አነጋጋሪ የሆነው አጀንዳችን የናሂና የሁብዬ የጥንዶቹ ትዳር ነበረ። እንግዲህ ትናንት ፍሬም ሳሚም ብዙ ሆነው እግሩ ላይ ወድቀው ሲለምኑት ቆይ ላስብበት ብሎ ነበረ። ሁብዬ ደግሞ አሁን በጣም የጎዳት እንግዲህ እሷም ስፍስፍ ብላ እያለቀሰች ነበረ፣ በቃ ይቅርታ ብላ እሷ ተሸንፋ እንትን ያለችው፣ እሱ ግን ቆይ ላስብበት ብሏል ማለት ነው። ሁብዬ እንዴት ነው ከኔ ጋር ለመኖር የሚያስብበት? ስድስት ዓመት ሰባት ዓመት የነበረው ትዳራችን ይህ ውሸት ነበር ወይ? ብላለች ማለት ነው እና እንግዲህ ዛሬ ልቧ ቆርጦ ሸፍቶ ወደ ቤተሰብ ለመሄድ ልብሷን ጠቅልላ ወጣለች አንድ ልጇን ይዛ ማለት ነው። ያው በሆድዋ ውስጥ ያለውም አለ ፈጣሪ በሰላም ግን ሁለት ያርግሽ ነው የምለው በእውነት ባሁን ሰዓት አንድ ወር ሙሉ ያለቀሽው የተጨነቅሽው ለሆድሽ ውስጥ ያለው ልጅ ፈጣሪ ክፉ አያሳየው በሰላም ጤነኛ ልጅ ይስጥሽ ይስጣችሁ ነው የምለው ማለት ነውና ከባድ ነበረ። ነገሮች ማለት ነው ያው ለሴት ልጅ እንግዲህ ናሂ እየተረዳካት አልነበረም ማለት ነው፣ እየተረዳካት አልነበረም ዛሬም ልዑል ብሎካል። ሁብዬ አሁን ከአንጀት ከልብክ ተሆነ እየተጸጸትክ ያለከው ማስመሰል ታላያስክ ሁብዬ እግር ስር ወድቀክ ይቅርታ ጠይቃት። ወደ ቤተሰብ ተሄደች ነገሮች ይበላሻሉ። እናት አባት አለ፣ ወንድም አለ፣ ነገሩ ከዚህ በላይ ውስብስብ ይሆናል። እዛ ትሄደች ደግሞ ሁብዬ አትመለስም ተቆረጠች ቆረጠች ነው ብለዋለች ሄሉም ልዑልም ብሎታል እንግዲህ ምንድን ያለው ናሂ እንግዲህ ሁብዬ ናርዲን ማየት አትፈልግም ብሎ ሲለው ከእሷ ጋር ምንም አይነት ግንኙነት የለኝም እህትና ወንድም ነን ብለዋል እህትም ሆንክም ወንድምም ሆነች እሷ እሷን ከእሷ ጋራ ልታይ አትፈልግም ማለት ነው ወደ ትዳርክ ትዳርክ ይሻልካል ማለት እፈልጋለሁ። እንግዲህ ሁብዬ ዛሬ ላይ ያው ቆርጠሽ፣ ምንም ያው እንግዲህ ብንበደልም ብንጨቆንም የምንሄደው ቤተሰብ ላይ ነው ማለት ነው። እና ቤተሰብ እንግዲህ አንድ ነገር ማስተላለፍ እፈልጋለሁ። ቤተሰብ እንግዲህ ስትሄዱ አንድ የራሳችሁ ገቢ መኖር አለበት። ያው ቤተሰብ ጥሎ አይጥልም። ለክፋት እያልኩ ሳይሆን ቅርታ አድርግልኝ፣ እና ማለት ነው ዛሬ ሁብዬ ከፍቷት ሊት ትችላለች። ለአንድ ሳምንት ይታገሱሻል። እውነቴን ነው። ከዛ በኋላ ይሄ ሕፃን ልጅ አለ በሆድሽ ያሸዋለ ብዙ ነገር ያስፈልጋል። ትወልጃለሽ እዛ ጋር አራስነሽ ትተኛለሽ ማለት ነው። እና ወይ የራስሽ ገቢ የሚኖር ሲሆን ቤተሰብም በራስሽ የምትስተዳደሪ ሲሆን ይወዱሻል ማለት ነው። ለአንድ ሳምንት ሊያስተናግድሽ ይችላል። እንደ ቤትሽ ግን እውነቴን ነው። የፈለገ ብትበይ ባትበይ፣ ብትከሺ፣ ብትጠቁሪ እንደ ራስሽ ጎጆ የሚሆን የለም ማለት ነው። ያ ወደሽ እንደማትሄጂ እረዳለሁኝ። ነገሮች ከብደውሽ ነው፣ በቃ መሄጃ ስለሌለ ዞሮ ዞሮ ያው እንግዲህ ከቤተሰብ አይቀርምና አማራጭ ያረገችው ይሄ ነበረ ማለት ነው። ምንም ይሁን ምንም ቆራጥነትሽን ያው ሳላደንቅ አላልፍም። እስካሁንም ታግሰሻል ማለት ነው እና ነገሮች በዚህ ባይቀጥሉ ደስ ይላል። ሰላማችሁ ቢመለስ ትዳራችሁ ደግሞ ሳቃችሁ። እንግዲህ ናሂም ከልቡ ተጸጽቶ ማለት ነው ቤትሽን ጥለሽ መሄድ የለብሽም ማለት ነው። ምንም የፈለገ ምንም የፈለገ አህል ቤተሰብ ቢወዳችሁ ለትንሽ ጊዜ ነው እንጂ መነጫነጭና መሰልቸት አይቀርም ማለት ነው። የማይሰለቸው የራስሽ ጎጆ ቤት ኪራይ ከፍለሽ የምትኖሪበት አንድ ክላስ ቤትሽ ነው ማለት ነው፣ በአሁን ሰዓት እንጂ የቤተሰብ ያው ነገሮች ከበድ ስለሚሉ ጫና ሊፈጥር ይችላል ማለት ነው። ይሄ ግሌ አስተያየት ነው ማለት ነው። እና እንግዲህ ናሂ ዛሬ በጣም እያለቀሰ፣ እኔ የምለው ናሂ ዛሬ ነው እንዴት ተረዳው? ትናንት ፍሬ ከአንዴም ሁለቴ እግርክ ላይ ተደፍታ እኔ ይቅርታ ልበልክ በእግዚአብሔር ይሁንብክ የትኬትም እከፍላለው፣ ችግር የለውም እሱ ተሆነ ያሳሰብክ እያለችክ ነበረ። ግን አንተ ገና ላስብበት። በጣም ሲያንገበግብክ የነበረው የትኬትክ መቶ ምናምን ሺ መቃጠሉ ነው እንጂ ስለ ሁብዬ ምንም አላሰብክም ነበረ። ዛሬ ግን ቆርጣ ወደ ቤተሰብ ልትሄድ ነው፣ ባባልም ይዛ ስትባል የበለጠ አመመክ፣ የበለጠ ተሰማክ። ገና አሁን ትዳረክ እየፈረሰ እንደሆነ ከእንቅልፍ ክነቃክ ማለት ነው። በእውነት ናሂ ያማዋል። በል ወይ ጤነኛ ታሉን ከጸበል እንሰድግ ብሎ ካልውሉም። በእውነት ወይ የሚያምክ ከሆነ ማለት ነው። ያው ጭንቀት እኮ ሊያም ይችላል፣ አይታወቅምና ገና እየነቃክ ነው። ሁብዬ ዛሬ ልቴን ነው ሲባል ነው ገና አስቀይሜያታለሁ፣ በድያታለሁ፣ ልቧን ሰብሬዋለሁ፣ መካስ እፈልጋለሁ ያልከው፣ ትናንት ተሸንፋ መታ ሪፖርት ላይ ተሸንፋ መታ በቃ ቅር ራሷ። እንግዲህ ይቅርታ እዛ ሲጠይቁክ ይሄ ምንም አልተሰማክም ማለት ነው፣ እና በጣም ነው የሚገርመው። ስለዚህ ዛሬ እንግዲህ ያለሷ በአንድ የምወዳት ሚስቴ እኮ ነች። ተጸጽቻለሁ ብለካል። እንኳንም ተጸጸትክ። አየክ፣ እኛ ሴቶች ተቆረጥን ቆረጥን ነው ማለት ነው። እና እንደዚህ ሲሆን ነው በቃ እንትን የምትለው። ለማንኛውም ግን ሰላማችሁ ያው ቢመለስ ወደ ትዳርክ ተመለስ። አንተም ተረጋጋ አንተም ተረጋጋ በቃ ሁብዬ የማትፈልገውን ነገር አልፈልግም ያለችውን ነገር መተው አለብክ። ወንድ የቤቱ ራስ ቢሆንም በቃ ጸባችሁ ሁሉ በናርዲ ነው። ናርዲን አልፈልግም ብላለች። እንግዲህ መሀል ላይ ትንሽ ሄሉ ስትጠይቅ ነበረ ስለ ናርዲ ጉዳይ ምን ሆነ የእሷስ ነገር ብለዋለች። እንግዲህ ብሯ እንደተመለሰላትና ልጁም እስር ቤት እንዳለ ቅጣቱን እያገኘ እንደሆነ ተናግሯል። በቃ ከእንግዲህ ብሯን ታስመለስክ፣ በአንተ ስም ተጨበርብራ ነበረ፣ ስምክ እንዲታደስ ታደረግክ፣ አይመለከትክም ማለት ነው። እህትነት ሌላ ነው፣ እዚህ ጋር ትዳር ሌላ ነው። የዋህነት በጣም እያጠቃክነ ያለው ማለት ነው። የሰውን ሕይወት አድናለው ብለክ የራስክ ሕይወት እዚህ ጋር ደፈረሰ። እንደዚህ ነው በጣም የዋህ መሆን ዋጋ ያስከፍላል፣ ዋጋ ያስከፍላል ማለት ነው። እና ሌሎቻችን ከናሂ ልትማሩ ይገባል። እውነቴ ነው። ነገሮችን ነገር እንትን ሲሉ አብሶ ባለትዳር የሆናችሁ ነገሮችን ለሚስታችሁ አማክራችሁ ፍትህም ያገኝ ወደ ህግ የሚሄድ ጉዳይም ከሆነ ከባለቤታችሁ ከልጃችሁ እናት ጋር ሆናችሁ ጉዳይ ማስፈጸም ትችላላችሁ እንጂ ገና ለገና አንቺ ራስሽ ጉዳይ ብሎ ሚስታችሁን ረግጣችሁ ገና አንድ ቀን ላያችሁ አሴት ጭራችሁን እየቆላችሁ የምትሄዱ ወንዶች እውነቴን ነው ስነስርዓት ልትይዙ ይገባል ብዬ እላለሁ። ከዚህ ከነናሂና ከሁብዬ ያው ትምህርት እንደምትወስዱ አልጠራጠረም። ምንም ነገር ቢሆን ማለት ነው። ለማንኛውም ይህን ይመስል ነበረ የዛሬ ቪዲዮን አይታችሁታል። ሁብዬ እንግዲህ ባባም ያው እያለቀሰ ነበረ።